መንግስት ስለ ሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ? በኢትዮጵያ ታሪክ በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24 ሰዓት 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም ይሁን አይልም ብሎ ማያውቅም ተብሎ አያውቅም ይሄ የመጀመሪያ ታሪክ ብልጽግና ነው ያደረገው። እኛ እኮ መቀሌ ልንገባ አንድ ቀን ሁለት ቀን ነው የቀረው አሸንፈናል። ጦርነቱ ያለቀ ጦርነት ነው እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደፊት ማይገባ ነው። ቤኒሻንጉል ላይ ጋምቤላ ላይ አማራ ክልል በጣም በርካታ ኃይሎች ኦሮሚያ በጣም በርካታ ኃይሎች በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይኸው ስልጣን ተካፍሎ ይሰራ አይደል? እኛ ከቲፔሌፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ሁለተኛ ጻድቃን፣ እነዚህ ናቸው ዋና ተደራዳሪዎች፣ በዲቴል ድርድሩን የሚያውቁት። ከነዚህ ሰዎች ጋር ተባብረን የሰራን መታረቅ ብቻ አይደለም ተባብረን እኮ የሰራን ነው። ሰላም የምንፈልገው ነገር ነው። ከኦነግም፣ አማራ አካባቢ ከሚንቀሳቀሱትም፣ ከቲፔሌፍ ካሉትም፣ ቤኒሻንጉል ካሉትም፣ ጋምቤላ ካሉትም፣ አፋር ላይም፣ ሶማሊያ አካባቢ በግልጽ ታይቷል። የኛ አቋም ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ ነን።